ልበሉ አሁን የመጨሳሳት ላይ እየከፋኝ ነው አለመኖሩ እያስደበረኝ ነው። በሰላም አብቅቶ የበረከቱ ተካፋይ ተሆኑ ዘንድ የእኔ የሚያብረሽም ምኞት ነው። ሰላም፣ ሰላም እንዴት ናችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ቤተሰብ ሁሉ ሰላም ባላችሁ በሰላምና ጤና ብዝት ይበላችሁ። እኔ ከመጣው ዩቱብ ላይ በጣም ቆይቻለሁኝ። እንግዲህ ዛሬ በመስቀሉ እንግዲህ ደመራ ቀን የመጣትኝና በጣም ደስ ብሎኛል። እንኳን ለሁላችሁም እንኳን አደረሳችሁ፣ በተለይ ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁ። እንግዲህ ዛሬ ያለሁት ሰፈር ነው እና እንግዲህ ከጀርባዬ እንደምትመለከቱት ደመራው ተሰርቷል፣ ሞቅ ምናምን ብለዋል፣ መስቀሉም ቆሟል። እንግዲህ እንደምታዩት ነው። በጣም ደስ ብሎኛል የዛሬን ቀን በማየት በጣም ድለኛ ብዙ ነገር አልፏል፣ ብዙ መከራ ሳልፍ ያለው እንደ ዛሬ ቀን ግን የሆነ ዛሬ ቀን ላይ ስደርስ በጣም ደስ ብሎኛል። ና ቤተሰብ እንግዲህ ዛሬ ሰፈር ነው አሁን ነው። ከዛ በኋላ ቤተ ክርስቲያን ሄደን ነው ካበራን በኋላ ወደ ሰፈር እንመለስ እና እዚህ ደግሞ የሚያበራልን ማለት ነው ያለውን ድባብ ላሳያችሁ ብዬ ነው። ከዛ በኋላ ቤተ ክርስቲያንም ያለውን ነገር አሳያችኋለሁ። ባላችሁበት ሰላምና ጤና ብዝት ይበል። ስለቆየ ኮፒ ሊንክ አድርጉ። በአሉ እንግዲህ የሰላም የጤና ያርግልን። ላለ አሁንም ድባቦችን እንዳለ አሳያችኋለሁ ማለት ነው። ለማብርሽ እንግዲህ ተመልሰዋል። ካሁን በኋላ በአዲስ ነገር ቤተሰብ ከዛ አብራችሁን የትም እንዳትሄዱ እንግዲህ ደባቡን ላሳያችሁ። በጣም ያምራል። በመራው ምናምን አሳያችኋል

አሁን ያው እሱ ባይኖርም ግን አብረው ጓደኞቹ ምናምን እዚህ አሳምረውታል። በጣም አሪፍ ነው፣ ውበት አለው። እነዚህ ድባቦችን ያኛው ልጅ ጓደኛውና እሱ ናቸው በብዛት እየታገሉ የሚሰሩት የነበረው። ዘንድሮ ብቻውን እየለፋ ነው። ብቻ ደስ ይላል። እኔ ደግሞ ትንሽ አሁን የመጨረሻ ሰዓት ላይ እየከፋኝ ነው፣ አለመኖሩ እያስደበረኝ ነው። ይደብራል ግን ያልካል ማድረግ ነው። ማትረሹ ውስጥ ማትረሹ በመስቀል ከቴዳ ጋሚን ምንም ይሁን ማትረሹን አንድ ገጠመኝ ደስ የሚልሽ ማትረሽ። አሁን ለከዚህ በኋላ አይሻለኝም፣ ምክንያቱም በጣም ደስ ብሎ ነበር የምናሳልፈው። ዘንድሮ ብቻ አይደል ብቻ ነው ያለሁት። ደስ ብሎ ነበር የምናሳልፈው አምነ ከዚህ በኋላ ቢያንስ ገጠመኝ ብትለኛው ብቻዬን መጀመሪያ ያሳለፍኩት በዓል ነው እና እየታገልኩ ነው፣ ከራሴ ጋር ራሴን እየተቆጣጠርኩ ነው ደስ ብሎን ለማሳለፍ። ሁላችንም እንደዚህ በቃ አሰምረነው ብቻ ያሽሽ። በጣም ደስ ብሎኛል። እኔም ደስ ብሎኛል ልጆች ይዘን እዚህም። ያብርሽ የቤት ሰዎች እና ቤተሰብ አሁን ቀጥታ ወደዛ ነው ደመራ እንሄዳለን ማለት ነው። ትልቁ የቤተ ክርስቲያን የሚከበርበት ስታዲየም ስለሆነ እዛ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ እንዳይረዛ። እንግዲህ ቤተሰብ ጧፋችንን ገዝተናል። ይኸው እየሄድን ነው፣ እየሄድን ነው። እንግዲህ በጣም ደስ ብሎናል እና ድባቡን ወደዛ

ቤተሰብ በስተ መጨረሻ ከሄና ጋር ተገናኝተናል። ዋትስአፕ ፋሚሊ ሰላም ሰላም! የናና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ ያው እኔ በጣም ደህና ነኝ እንግዲህ እኔ አላፈቃችሁ ይሄና ጠፋ። እንኳን አይ፣ እኔም ጠፍቻለሁ ዩቲዩብ እየሰራ አልነበረም። ቅድም ስነግራቸው ነበር ይሄና እንኳን አንድ አይል አለ አለ፣ አልጠፋሁም በትንሹም ቢሆን አለው። ቤተሰብ እንዴት ናችሁ? የናና ፋሚሊ ምርጦቼ፣ እንዴት እንደናፈቃችሁ እንኳን ለብርሃነ መስቀሉ በሰላም በፍቅር በጤና አደረሳችሁ። ሀገር ውስጥም ከሀገር ውጭም ያላችሁ የናና ፋሚሊዎች፣ ያው ከሀገር ውጭ ያላችሁ ፈጣሪ ለሀገራችሁ በሰላም አብቅቶ የበረከቱ ተካፋይ ተሆኑ ዘንድ የኔ የሚያብርሽም ምኞት ነው። ቤተሰብ ያው ያለውን ድባብ እንግዲህ እንደምታዩት ነው። ትንሽ ወከባ ምናምን አለ፣ ድምጻችን ላይ ሰማ ይችላል። ብቻ ከብዙ መጥፋት በኋላ ከአብርሽ ጋር መከራ ነው ልጅ ቤተሰብ። በጣም ደስ ብሎኛል እና እዚህ በማግኘቴ እኔም እንግዲህ የመጀመሪያ ነው እዚህ ጋር ስመጣ በጣም ደስ ብሎኛል እና ነው ስላገኘኋት። ብዙዎቻችሁ ተጠፋፍታችኋል ምንድነው ምንድነው ምናምን እያላችሁ ነበረ? እንግዲህ፣ እኔና እና ተገናኝተናል አለ፣ ተገናኝተናል ቤተሰብ። በኔ ቤትም ቪዲዮ እንሰራለን፣ አንጠፋም። ከዚህ በኋላ ተከታታይ ታገኙናላችሁ። አረ እንዴ፣ አያሳስብም። አካውንቱ ሞቷል ቤተሰብ፣ ያው ታውቃላችሁ። አብርሽ ላልተወሰነ ጊዜ ከይዙ ወጥቶ ነበረ። እሱ ምክንያት ያጫውታችሁ ያጫውታችሁ፣ ያው ከራሱ አንደበት ብትሰሙ አሪፍ ነው ቤተሰብ ብቻ 2018 የሰላም የፍቅር የአንድነት እንዲሆንልን እኔ ምኞቴ ነው። ከብርሽ ጋር በተለያዩ ነገሮች እንመጣለን ብዬ አስባለሁ። እንመጣለን ከአሁን በኋላ አለ ቤተሰብ ብቻ። አሁንም ገና ነው ድባቡ አላለቀም። ያለውን ነገር እንግዲህ ገና ነው እና በዚሁ ሰላም እንበላችሁ። ይናንም በዚህ አጋጣሚ ሰላም ይበላችሁ ብለን ያለውን ነገር እንዳለ ነግራችኋለን፣ እናሳያችኋለን። ብቻ ይመቻችሁ ነው። አንጠፋም ቤተሰብ ይመቻችሁ። ቃል እዛ ጋር አለችና ሰላም እንበላችሁ። ና እኔ ጋር መንደስ ታካፋለህ ግን ብቻ ላይክ ሼር ሰብስክራይብ እንዳይረሳ ቤተሰብ። መጨረሻ አባቸ ምን ገና አላለቀም ፕሮግራሙ ምናምን። እሰይ እድል በሉ ተገኘ መስቀሉ፣ እድል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት እግዚአብሔር ልጅ የነገሰበት የሞት አበጋዝ የወደቀበት። እሰይ እልል በሉ ተገኘ መስቀሉ! እልል በሉ ተገኘ መስቀሉ ቀናር መስቀሉን ጠበው ቢከልኖ በቆሻሻቸው ጌታን መቃወም ስለማይችሉ፣ ይኸው ተገኘ ወጣ መስቀሉ። እሰይ ልልበሉ ተገኘ መስቀሉ

እሰየ ልልበሉ ተገኘ እሰየ ልልበሉ ተገኘ መስቀሉ የእምነት ምልክት መስቀል ነውና ተራራው ሜዳ ሆነ እንደገና እንደ ተነሳ ጌታ እንደ ቃሉ ከጉድጓድ ወጣ። እሰ መስቀሉ እስ ተገኘ መስቀሉ፣ ተገኘ መስቀሉ ሰገደ ወደ መስቀሉ

ሆነ እንደገና እንደ ተነሳ ጌታ እንደ ቃሉ ከጉድጓድ ወጣ። እሰ መስቀሉ እሰየ ልልበሉ ተገኘ መስቀሉ፣ እሰየ ልልበሉ ተገኘ መስቀሉ